ሰላም አሰላሙ አሌይኩም ረህመቱላሂ ወበረከቱ የኢትዮጵያ ተከታታዮች፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ናችሁ! ክርስቲያን ጎነጎኖቼ ሰላም ሰላም ብያለሁ። ሰላማችሁ በት ዝዝት ይገብልኝና፣ እስኪ ዛሬ አጠር ያለች ባመያ አሰራር ማለት ነው። እስኪ ባመያ አሰራር ዛሬ እስኪ ጎብኝት ጎብኝት እናድርገው። ይሄ የራሴ ጠሪቅ አሰራር ነው። እንግዲህ እናንተን አላውቅም። እስኪ አስተያየት ያላችሁ ካላችሁ። አሁን ሽንኩርት እያቁላለሁ ነው፣ ሽንኩርት እያቁላለሁ ነው፣ ሽንኩርትና ዘይት ማለት ነው እና በስጋ ነው የምሰራው፣ በዶሮ አይደለም። አብዛኛው ቤትም በዶሮ የሚሰራለ ስጋ እንደ ጭምር ነው የማደርገው። መጀመሪያ ማለት ነው መጀመሪያ ንጭርታ ከብስክራይብ ያደረጋችሁ በጣም ነው የማመሰግነው።

ሰውን ታረቀ በኋላ ማለት ነው። መጀመሪያ ስጋው ላይ ጥብስ ከተደረገ ዘይት እና ሽንኩርት መጀመሪያ ጥብስ ከተደረገ እና ይሄ ነጭ ሽንኩርት ነው። ማን ነው ነጭ ሽንኩርት እንደዚህ አዘጋጅቶ ፍሬዘር የሚያስቀምጥ እንደሆነ ሽንኩርት በጣም ነው

አሁን በፊትም ነግሬያችኋለሁ፣ ቅመም በጣም ነው የማወደው። ክልፍ ላሷት ባሚያዬ እዚህ ነው። አንድ ሰዓት በኋላ ስጋው ከበሰለ በኋላ ነው የማደርገው ማለት ነው። ስጋው አንድ ሰዓት መቆየት አለብን። ከእዛ ሩዚ የነሳር አለ

አሁን ስጋውን አንድ ሰዓት ተኩል አበሰልኩት። አንድ ሰዓት ተኩል አልበሰልኩት ማለት እንደምታዩት አንድ ሰዓት ተኩል ነው። ገና ደግሞ ባሚያው ተገባ በኋላ ደግሞ ባሚያውም ጋር ይበስላል። ባሚያው ይኸው፣ ባሚያው ፍርስ ሲል አይወዱም ሰዎች። እንደዚህ ፍርስ ካለ አይወዱም። ሀባ ሀባው እንዲኖር ይፈልጋሉ ማለት ነው። ከንደሳ አደረኩኝ። ያው እንግዲህ ነጭ ሩዝ እዚህ እጥጃለሁኝ። ውድ ጓደኞቼ እንግዲህ እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አስተያየትና አስተያየት የምትሰጡ እስኪ እንግዲህ በኮሜንት አስተያየት አስቀምጡልኝ። ሰብስክራይብ ያደረጋችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ ደግሞ በሌላ ቪዲዮ መጣሁ ድረስ መልካም ውሎ ወይም ደግሞ መልካም አዳር። ሰላማችሁ ብዝት ይበል። የመዳም ቅመሞች